ዋድ እንግዲህ ዛሬ ለሶፊ ሰጡት ነው። ዛሬ እንግዲህ ፍዋድ ሶፊን ሰርፕራይዝም ፕራንክም አድርገዋታል ማለት ነው። ምንድን ነው ሰርፕራይዝ ያረጋት፣ ምንድን ነው ፕራንክ ያረጋት የሚለውን እስከ መጨረሻ ቪዲዮን ካያችሁ የምታዩት ይሆናል ማለት ነው። ወደ ቪዲዮ እንግባ። ቤተሰቦች ሶፊ በጣም ተናፍቃለች። ትልቁን ሰርፕራይዝ ያሰብነው ከዚች ቆንጆ እህታችን ጋር ነው።

አሰላም አለይኩም ወረህመቱላሂ በረካቱህ። እንደ ንገርስታን ግኑቲ ሰላም ሰላም ብያለሁ ለከዶ ጅማችሁ። በአዲሱ ይሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ዛሬ እንግዲህ እንቅጭ እንቅጭ እንቅጫውን ነው የምናወራ፣ ፉፉ ወይ ደግሞ ዋድ ሶፊን ፕራንክም ሰርፕራይዝም አድርጓታል የምለው ሁሉንም ነገር የምነግራችሁ ይሆናል ማለት ነው። እንግዲህ ምንድን ነው ሰርፕራይዝ ያደረጋት? ምንድን ነው ፕራንክ ያደረጋት የሚለውን መጀመሪያ እስቲ ሰርፕራይዙን ላሳያችሁ። በዚህ መልኩ እንግዲህ ከሰርጋችን በፊት ይገባታል ብሎ የወርቅ የአንገት ሀብል ሰርፕራይዝ አድርገዋታል ማለት ነው። ይገባታል በተረፈው ማለት ነው። ልጅቷ ደግሞ አይታችሁ ከሆነ መግቢያ ላይ ሲጨቃጨቆ የነበረው ጓደኛ የሱ የፏድ ጓደኛ ነኝ ብላ ነበር የመጣችው። እንግዲህ ከሱ ጋርም ከሷ ጋርም ሆና ፕራንክ ሰርቷት ነበር። ሶፊያ በጣም ተናዳ ነበር። አንተ እንደዚህ አይነት ሰው ነህ እንዴ? አንተ ምንድን ነህ? ምናምን ብላ በጣም ተናዳ ነበረ። ያው መጨረሻ ላይ ፕራንክ አደረጋት እና ሰርፕራይዝ አደረጋት በሴቷ ማለት ነው። እና እንደውም ተናዳው በጣም በጥፊ ይብላለች። ሲቀጥል ደግሞ ሲቀጣጥል ደግሞ ማለት ነው እኔ ሁሌም ሳልናገር የማልፈው ነገር ያው ጊዜው የእንትን የዩቲዩብ ነው ምናምን ካፕል ካፕል እየሆናችሁ ንውልን ችግር የለውም ግን እኔ ዛሬም ነገም ሁሌ የምጠይቀው ጥያቄ አለኝ ማለት ነው ለምንድን ነው ማለቴ ምንድን ነው በሚስቱ የማይቀና ወንድ ረሱል ላ ሰላት ወሰላም ምን ብሏሉ ደዩስ ነው በቃ የሞተ ሬሳ ነው ማለት ነው ወንድ ልጅ በሚስቱ ካልቀና ወንድ ልጅ ለሚስቱ መከታ ካልሆነ ምንድን ነው ምንድ ለእኔ ምን የትውጋ ነው ወንድነቱ ወንድ እኮ በቃ ወንድ ይሄ ቆፍጣንነቱ ቁጣው በቃ ለሴት ልጅ ያለው ክብር ሲሆነ ወንድ የሚባለው ቶፊቅ ግን ሶፊያን መነገጃ እያደረጋት ነው፣ ወላሂ፣ ሴቶችዬ ንቁ ንቁ። መነገጃ ለምንድን ነው መነገጃ ሳምፕል የምትሆኑ? ከዛም አንቺም ከዚኛውም ወንድ ከዛኛውም ወንድ እየተሻሻሽ እየተቃቀብሽ እየተላላሽ የምታመጩ ገንዘብ ገንዘብ ይሆናል። አንቺ ክብርሽን ማለት በየሚዲያው አለም እንዲ ክብርሽን ጥለሽ እንዲ ክብርሽን ዝቅ አድርግሽ የምታመጩ ብር ለአንቺ ብር ይሆናል። በተለይ ሙስሊም እህት ወንድሞቼ፣ አረተው በተለይ ማሻአላህ እያላችሁ ማሻላህ ለምን እንደሚጸፍ ራሱ ማታቁ፣ ኮመንት ላይ እየገባችሁ ማሻላ ፉፉና ፉፉና ሶፊያ ታምራላችሁ፣ ተጋቡ በቃ ወደ ሐላል አድርጉት ምናምን። እሷ እኮ ባለትዳር ናት። ቶፊቅ እኮ ባሏ ነው፣ የኒካ ባሏ ነው። ግን መሸቃ እያደረጋት ነው። ገባችሁ? ባል እኮ መከታ ይሆናል፣ ጋሻ ይሆናል አግብቶ ሲባል። አሁን ደግሞ ሴቶችን መሸቀያ። ሴቶች ደግሞ ከምንም ነገር ራሳችሁን እንትን አትሉም። እንደዚህ ያሻት እኔ ወላሂ ላዚም ማለት ነው። እነሱ እንደዚህ ለሚሳሳሙት፣ እነሱን እንደዚህ ለሚተቃቀፉት እኔ ሰውነቴ በሙሉ ነው የሚወራኝ አጅነቢ ወንድ ማለት ነው። ፉዋድም ቢሆን ሙስሊም ነው፣ ሶፊያን ብትሆን ሙስሊም ናት። ምንም ቢሆን ሶፊያ እንኳን በቃ ሰውዲ ነበረች አይደለም። ግን እንዴት አስቻለሽ ይሄን? አይል ብር በቃ አይምሮሽን እንትን ብሎ ከዲንሽ በለጠብሽ ወይ? ሳይተቃቀፉ እንደዚህ ሳይተሻሹም እኮ መስራት ይቻላል። መስራት ትችላላችሁ። ሀራም እንደሆነ ውሸት እንደምትዋሹ ትክክለኛ ነገር እንዳልሆነ እናቃለን ያው ስሩ ግን ምና ለመተቃቀፍ ባይኖር አሁን በእናንተ አይነቶቻችሁ ሙስሊሞች ሙስሊሞች መለያቸው ምንድን ነው ስነ ምግባራቸው ጨዋነታቸው ከወንድ ጋር እንደዚህ ያለ መላላሳቸው መለያቸው እናንተ ግን እየመጣችሁ ይሄን ነገር እየፋቃችሁ ነው ያላችሁት ኖርማል በቃ በእስልምና ጓደኛ ኖርማል እንደዚህ መተቃቀፍ ኖርማል የሚቀመጥ ነገር ነው። ሚዲያ ላይ እንዴት ነው እንደዚህ መሸቂያ የምትሆኑ እናንተ? እንዴት ነው እኔ አሁን በዚህ መልኩ እናንተ ነገ ወደ አላ ትጠሩ፣ ምንድን ነው የምትሆኑ? አይቀፋችሁም? እኔ ወላሂ እናንተ እንደዚህ አይነት ነገር ለምትሰሩ እኔ በቃ ቀፈፈኝ። ታውቃላችሁ፣ ቅፍፍ ነው የሚለው እኮ ሰው። እንዴት በዚህ ልክ ይወርዳል ሰው? እንዴት ለብር ብሎ በዚህ ልክ ይወርዳል? እንደዚህ ሰርታችሁ የምታመጡት ገንዘብ እንደው በረካ አለው? የሐራም ገንዘብ ምን አለ? እኔ ጥያቄ ባል እያላችሁ ለምንድን ነው ሽማ ያስፈለገው? ለምንድን ነው ከባሎቻችሁ ጋር አሪፍ ነገር ስትሰሩ፣ ስትዝናኑ፣ ስትበሉ፣ ስትጠጡ? እንዴ ወላሂ ልአዚም እንደዚህ አይነት ነገር አታሳዩ። በተለይ በተለይ ማለት ነው ወላሂ ኮመንታተሮች፣ እናንተ በተለይ ሙስሊም ሆናችሁ እንደዚህ የምታበረታቱ ሰዎች ተጠየቃላችሁ። ይሄ ማወቅ አለባችሁ። ማለት መጥፎ ነገር እየሰሩ እንደሆነ እያወቃችሁ ለምን ላይክ እንደምታደርጉ ለምን እንደምታበረታቱ ለምን ማሻላ እንደምትሉ አይደው ነው አላቅም። እናንተ እኮ ባታዩ እናንተ ባታበረታቱ እነሱ እንደዚህ እየተላላሱ አይመጡም። እንዴ ከባልና ሚስት ካላላችሁ ጋር እየተላላሳችሁ ብትመጡ ምን ችግር አለው? እሽል ሙሽክላ ምንድን ነው ችግሩ ጭራሽ ብቻ ብቻ አላይሆናችሁም መጨረሻችሁን አላያሳምረው ብቻ